የኑሮ ውድነትን ለማስቀረትና የመንግስት ሰራተኞችን እንዲሁም የጤና ተቋማትን የደሞዝ እና ጥቅማ ጥቅም ጥያቄዎች ለመመለስ ምን እየተሰራ ነው? የገንዘባችን የመግዛት አቅሙ መዳከሙን ተከትሎ ከፍተኛ የኑሮ ውድነት ተከስቷል። ይህንን ችግር ለመፍታት መንግስት ምን እየሰራ ነው? የመንግስት ትኩረት በመሰረተ ልማት ላይ የሆነ ነው፣ ልማቱ ሰውን ቢያስቀድም አይሻልሟል። የነዳጅ ዋጋ እያሻቀ በመሄዱ ዜጎች ላይ ከፍተኛ የኢኮኖሚያዊ ተጽዕኖ እያደረሰ ይገኛል። በቀጣይ ይህን ችግር ለመፍታት እንደ መንግስት ምን ታስቧል? የአገር ውስጥ ፍላጎት ሳይሟላ ስንዴን ወደ ውጭ መላኩ ትክክል ነው ወይ? ከለውጡ በፊት ባለስልጣናት በኢኮኖሚ ውስጥ እጃቸውን እያስገቡ እንደነበር ይነገራል። አሁንስ ቢሆን ባለስልጣናት የኢኮኖሚ አሻጥር ውስጥ እጃቸው እንደሌለ ምን ማረጋገጫ አለ? በተለይ የኑሮ ውድነቱን አለመቆጣጠራቸው በየደረጃው ያለው የባለ ስልጣናት ተግባር አይደለም ወይ? የውጭ ዜጎች መሬት መግዛት የሚችሉበት አዋጅ መውጣቱ የሀገራችን ዜጎች መሬት የማግኘት መብት የሚጋፋና መሬታችን በውጭ ዜጎች የማስያዝ ተግባር አይሆንም ወይ? ኢትዮጵያ ከፍተኛ የተፈጥሮ ጸጋ መኖሩ ጋር ተያይዞ ተመርቀው ያሉ ስራት ቁጭ ያሉ ወጣቶችን የስራ ተጠቃሚ ለማድረግ መንግስት ምን እየሰራ ይገኛል? በዚህ ቪዲዮ ዶክተር አብይ ተቃዋሚ ፓርቲዎችን ሰብስበው ልብ የሚነካ ንግግር ካደረጉ በኋላ አዳራሹ እስኪወዛወዝ ተቃዋሚ ፓርቲዎች በጭብጨባ የቀወጡበትን ታሪካዊ ቪዲዮ እንዲሁም ዶክተር አብይ ስለ ፋኖ፣ ስለ ሸኔ፣ ስለ ቲፒልፍ የመጨረሻ እጣ ፈንታና መዳረሻቸውን ለአንዴና ለመጨረሻ ጊዜ የተናገሩት ታሪካዊ ንግግር እስከ መጨረሻ ዶክተር አብይ ኢትዮጵያን እንዴት ከባዶ ካዝና ከተዘፈቀችበት ከፍተኛ የብድርና የዕዳ ጫና ነፃ እንዳደረጓትና ማክሮ ኢኮኖሚ ላልገባቸው ሰዎች ጥልቅ ትንታኔ ኢን ደብዝ አናሊሲስ የሰጡበትን ታሪካዊ ቪዲዮ ይዘላችሁ መተናል መደመጥ መታየት ያለበት አስቸኳይ አንገብጋቢ ከእያንዳንዱ የህብረተሰብ ክፍል ህይወት ጋር የሚገናኝ ቪዲዮ ነው። ቪዲዮውን እስከ መጨረሻ ካላያችሁት ግን ምንም ኮንሴፕቱን ልትረዱት ስለማትችሉ ኮንፊውዝድ ነው የምትሆኑት። ጊዜ ሰጥቶ ይህን ቪዲዮ ከመጀመሪያው እስከ መጨረሻው ማየት ማለት ኢትዮጵያ ከየት ወደ የት እየሄደች እንደሆነና የኢትዮጵያ መዳረሻ የት እንደሆነ በአጭሩ በአስር ደቂቃ ውስጥ መረዳት ማለት ነው። ሰላም ቢመጣ ብትሰሩበት ይበልጥ ብትጥሩ ብላችሁ ለሰላም ያላችሁን ጉጉት በአክብሮት ነው የማየው በተለይ ሁላችሁንም ሳይሆን ከልባችሁ ሰላም የምትመኙ እና ኢትዮጵያ ሰላማዊ እንድትሆን የምታስቡትን በአክብሮት ነው የማየው። አንዳንዶቻችሁ ደግሞ ከምትጠይቁኝ ከኔ በላይ አክሰስ ስላላችሁ ከኔ በላይ ስለምትወዳጁ ከነሱ ጋር ለመመክራችሁ አትመልሷቸውም። እኔን ከመጠየቅ እነሱን በቃችሁ ብትሉ አይሻላችሁም ወይ የምትባሉም አላችሁ ማለት ነው። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድን ነው ያላችሁ እንደሆነ ፍላጎትን በሃይል የማስፈጸም ኋላቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል። ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀረ ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ በስተቀረ በክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው እያስከፈለ ነው። ይህን ነገር በጋራ ማስቆም ያስፈልጋል። የተለየ ሀሳብ ያለው ሰው ሁሉ የግድ ውጊያ መግባት የለበትም በዚህ መንገድ ሀሳቡን ማራመድ ስለሚችል። በኢትዮጵያ ባህል ውስጥ ሁለት አይነት ኋላ ቅርሳቢዎች አሉ ዋና ፋውንዴሽን ፍላጎትን በኃይል ማስፈጸም ነው ካልኳችሁ በኋላ ሁለት ከዚህ ጋር የሚያያዙ ችግሮች አሉ። አንደኛ አልጋው አልጠናም፣ አልጋው ሳይጠና ነቅንቀው የሚባል በሽታ አሁን አይምሰላችሁ የቆየ ነው። አልጋው አልጠናም፣ እነቅንቀው ደግሞ የሚባለው በሀገር ሰው ብቻ አይደለም፣ ከብዙ ሰዎች ጋር በአንዳ እየተኮነ፣ አጼ ዮሐንስ አጼ ሚኒሊክ አጼ ቴዎድሮስ ታሪካቸውን ብታዩ ይሄ ነው። አልጋ አልጸናም ነቀንቃለሁ እያለ ይቀጠራል። ሌላ ቦታ ይቀጠራል። አንዳንዶቹ ሞተዋል፣ አንዳንዶቹ ተቸግረዋል፣ አንዳንዶቹ መከራ አይተዋል። ያም ሆኖ ኢትዮጵያ ተጎድታለች። ሲደመር አሁንም ያለው ገና ናቸው። አልጸኑምና አሁን አሁኑ መነቅነቅ ጊዜው አሁን ነው በሚል ለብዙ ሀገራት የተቀጠሩ ወንድሞቻችን አሉ። የኢትዮጵያን ናሽናል ኢንትረስት የኢትዮጵያን ናሽናል ደህንነት ከመጠበቅ ይልቅ ለሌላ አገር መቆም የመረጡ ሰዎች አሉ። ለምን? አልጋው አልጸናምና አሁን ነው የምነቀንቀው ብለው። ሁለተኛው ደግሞ የፖለቲካ ንግድ ነው። መብት ሽፋን ነው። ለምሳሌ የኦሮሞ በመብት አልተከበረም ብሎ ክላሽ ይይዛል። ግን ኦሮሞ ያግታል፣ ኦሮሞ ይዘርፋል፣ ኦሮሞ ይገላል። ያ ሽፋን ነው። ዋናው ፍላጎት ጥቅም ነው፣ ንግድ ነው፣ ዘረፋ ነው። የታጋይ ዘራፊ ማለት ነው። ሽፍታ ድሮም ነበር። የአሁኑ ደግሞ በዚያ መልክ ራሱን አሻሽሎ እርስ በርሱ የማይተዋወቅ ግሩፕ ራሱ አንድ ግሩፕ ጅማ፣ አንድ ግሩፕ ወለጋ፣ አንድ ግሩፕ ሸዋ ቢሆን በአንድ ስም ይጠራል። ግን ዘራፊ ነው አጋች ነው። ለምን እንደዛ ሆነ ያላችሁ እንደሆነ ሕዝባዊነትና ሕዝበኝነት ተቀላቀለ ኢትዮጵያ ውስጥ። ትምህርት ቤት ማሰራት ለሕዝብ ብዬ ነው። ትምህርት ቤት ማፍረስም ለሕዝብ ብዬ ነው። አስተማሪ ማገት ለሕዝብ ብዬ ነው። ትግል ነው። ማዳበሪያ አርሶ አርሶ አደሩ ጋር እንዳይደርስ መንገድ መዝጋት ትግል ነው። ከዚያ ደግሞ መንግስት ማዳበሪያ አልሰጠም ብሎ መጮህ ትግል ነው። እንደገና ህዝበኝነትና ህዝባዊነት ድንበር ስተው ሲቀላቀሉ ሌባውና ጨዋው እኩል የሚጮሁበት አገር ሆነ። የሚሰራውና የማይሰራው እኩል የሚጮሁበት አገር ሆነ። በእያንዳንዱ ኢትዮጵያ ውስጥ ባሉ ጥፋት አይታችሁ ከሆነ ቆስቋሹ እራሱ ራሱ ዋናው የጉዳዩ አቀንቃኝ ሆኖ ይነሳል። ይሄን ለመገንዘብ እናንተ በቂ ልም እንዳላችሁ ብዬ ተስፋ አደርጋለሁ። እነማን እየረበሹ መልሰው ኢሹ እንደሚያነሱ ታውቃላችሁ? ይሄን በእኛ ውስጥ ያለውን ማክሲመም ለመፈተሽ እየሞከር ነው አሉ። እኛ ውስጥ ያልኳችሁ ሰዎች እናንተም ውስጥ ግን ፈትሹ። ሰላማዊ መንገድ ነው የሚያዋጣን ብንጋደል ዋጋ የለውም። ጥቅም ፍላጎት ካለን ኢትዮጵያ ማልማት ነው የሚያዋጣን። በግል የምናገኘው ጥቅም ለጊዜው ነው አይዘልቅም፣ ብለን የምናምን እንድንሆን መቶ ፐርሰንት ይሄ ሁሉ ፖፑሌሽን በዚህ እሳቤ ላይ አንድ ማድረግ ባይቻልም ቢያንስ ፖለቲካ መመራ ሰዎች ብንግባባ እና በጋራ ብንሰራበት ለውጥ ሊመጣ ይችላል። በጋራ ለመስራት ግን ዝግጁ መሆን ያስፈልጋል። ትግራይን በሚመለከት በርካታ ጉዳይ ተነስቷል። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት መቶ ፐርሰንት ዝግጁ ነን። እኛ መቶ ፐርሰንት ነበርን ነን፣ ራያ እኮ መልሰናል፣ ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም አይትም እንደዛ አይነት ፍላጎት ያለን ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንድ አይደለም አስር ጊዜ ነው እቅድ ያወጣነው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሳላችሁ ያስጨነቀን ጉዳይ ግን በግልጽ እንድታውቁት ትንሽ ዘመን ተቀይሯል። የዛሬ አራት ዓመት አምስት ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬአለሁ ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታውቁት አስገዳዮች ይፎክራሉ፣ ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትዕግስት ምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቶ አናምንም። እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አደለ፣ በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ የገነባችን ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ነው። ይሄንን መመንዘር ላይ ግን አስር ጊዜ ማሰብ ያስፈልጋል። ኢኮኖሚ በሚመለከት በጣም ብዙ ጥሩ ሀሳብ ተነስቷል። እነሱን እንዳለ እናያቸዋለን። ግን እናንተ መገንዘብ ያለባችሁ ያልተገደበ ህልም በተገደበ ሲዝን ነው ያለን። ህልማችን ትልቅ ነው፣ ሲዝኑ ግን ትንሽ ነው። ለዚህ ነው ቀን ማታ ምናምን ሩጫ ያለው ባልተገደበ ህልም ውስጥ የተገደበ ጊዜ ሲኖር በጣም መልፋት ይፈልጋል። እኛ ጋር ደግሞ ያለው ችግር ምንድን ነው? ስንዴ ያስፈልጋል ብለን ስንወያይ እንግባባለን። ኮሪደር ያስፈልጋል እንግባባለን። ለኢትዮጵያ ህዝብ ብንናገር ችግር የለም። ሁሉም ሰው መለወጥ ይፈልጋል። ለለውጥ ዋጋ መክፈል ግን አይፈልግም። ስንዴ ስራ ይስማማና ስራው ራሱ ግን ፈታኝ ነው። እንደምታውቁት ማረሱ፣ ማዳበሪያው ችግር ነው። መከራው ሲመጣበት ደግሞ ይሸሻል። ያን ቆሻሻ ከተማ የማይጠላ አንድ ሰው የለም። እዚህ ውስጥ አንድ ሰው ማንቆሻሻ ይወዳል መለወጡን ይፈልጋል። ሲለወጥ ያለውን አድካሚ ጉዞ ግን ሰው አይፈልግም። ይሄ ሰው ባህሪ ነው። እኛም ጋር፣ እናንተም ጋር ሁሉም ሰው ጋር አለ። ከተማ ይጽዳ ካል ፈተና የግድ ነው። እርሻ ካል ፈተና የግድ ነው። ማክሮ ኢኮኖሚክ ስብራቱ ይጠገን ካልክ አሁን ያለው ፈተና የግድ ነው። ቻሌንጁን ጠልተን ፈተናውን ጠልተን የሚያምረውን ነገር ለመያዝ ከፈለግን ግን አይሳካልንም ማለት አይሳካልንም። ለምሳሌ ማክሮ ኢንፍሌሽን ተነስቷል፣ ስራ ተነስቷል፣ የንግድ ሚዛን ጉዳይ ተነስቷል። እዳ አላነሳችሁም፣ ሪዘርቭ አላነሳችሁም። ለምሳሌ እህቴ ኢኮኖሚ ላይ ስራ አለ ስላልሽ ከለውጡ በፊት በየቀኑ የኢትዮጵያ ሪዘርቭ ዲክላይን ዲክላይን ዲክላይን እያደረገ ትንሽዬ ችግር ብታጋጥም ምን ማድረግ እንደምንችል ወደማናቅበት ደረጃ ደረሰል። አሁን ከማክሮ ኢኮኖሚክ ሪፎርም በኋላ የኢትዮጵያ ሪዘርቭ ቢያንስ ሶስት እጥፍ አድጓል። ምን ማለት ነው ይሄ? ነገ አንድ ነገር ቢያጋጥመን ለተራዘመ ጊዜ የሚያቆይ ጉዳይ አለ ማለት ነው። የማናቃቸው ፈተናዎች ከመጡ እንደ ሀገር ሰርቫይቭ ማድረግ አለብን፣ ሪዘርቭ ያስፈልገናል። አሁን ያለ ሪዘርቭ በኢትዮጵያ ታሪክ ኖሮን አያውቅም። እኔ ከመጣሁበት ቢያንስ ሶስት እጥፍ ሪዘርቭ አድጓል። አንዱ ምን ፈልገው ይሄንን ነው። ሁለተኛ ኤክስፖርት፣ ባለፈውም ተናግሬዋለሁ፣ የኢትዮጵያ ኤክስፖርት ከስምንት ቢሊየን ያልፋል በዚህ ዓመት። ሌሎቻችሁ ምን ያክል እንደምታዩት አላውቅም። አሁን ላንቺ ነው የምናገረው። እንደምታውቂው የኢትዮጵያ ኤክስፖርት አራት ቢሊዮን መድረስ መከራው ነበር። ስምንት ቢሊየን የሚለውን አቅለን ማየት የለብንም። እውነት ለመናገር በየቀኑ በየቀኑ ተሰርቶ የመጣ ውጤት ነው። እቅዱ 5.5 ነው፣ ያሳካነው ከስምንት በላይ ነው። ይሄ ትልቅ ትልቅ ሰክሰስ ነው። እዳ ታውቃላችሁ፣ የዚህ ነገር እዳም እንደነበረ አሁን 13 ፐርሰንት ደርሷል። በእርግጠኝነት በሚቀጥሉት ዓመታት ከአስር በታች እናደርገዋለን። ለምን እኛ ላይ ያረፈው ዱላ የሚቀጥለው መንግስት ላይ ማረፍ የለበትም። እኛ እኮ የደረሰብን ችግር ባቡር ተበድረው ሱካር ተበድረው ምናምን መንገድ ተበድረው ባቡሩ እንኳን እዳ ሊከፍል ተውና የሰራተኛ ደሞዝ አይከፍልም። የኛ ባቡር፣ የሱካር ብድር ሌላውን ተውት ወንጂ 60 ዓመት የቆየው ፋብሪካ ሂዱና ቼክ አልጓሳችሁ። 60 ዓመት ቆይቷል ለሰራተኛ ደሞዝ መክፈል አቅቶት ተበታን ሠራተኛ እንግዲህ የተከበራችሁ አድማጭ ተመልካቶቻችን እንደሰማችሁት እንዳያችሁትና እንዳዳመጣችሁት ይህ ስብሰባ የተከናወነው በብልጽግና የበላይ ጠባቂ ጠቅላይ ሚኒስትር ዶክተር አብይ አህመድና በተቃዋሚ ፓርቲዎች መካከል ነው። ስብሰባው ግን እጅግ በጣም ሰላማዊ የሆነና ግርግር ያልበዛበት፣ ነቆራ ያልበዛበት፣ መከባበር ያለበት ስብሰባ ነበር። እንደዚህ እንዲሆን ነው ኢትዮጵያ ውስጥ የሚፈለገው፣ እንደዚህ አይነት ሰላም እንዲመጣ ነው ኢትዮጵያ ውስጥ የሚፈለገው። ይሁንና የጠቅላይ ሚኒስትሩ ሀሳብ በተቃዋሚ ፓርቲዎች ዘንድ አውትሻይን አድርጎ የተቃዋሚ ፓርቲዎች አዳራሹን በጭብጭባ ይቀውጡት ተመልክተናል። ይህ በጣም እጅግ የሚገርም የሚገርም ነገር ብቻም ሳይሆንም የተቃዋሚ ፓርቲዎች አሁን ባለው የብልጽግና ስርዓትና በጠቅላይ ሚኒስትሩ ራይና አይዲዮሎጂ በተለይ የብልጽግና የያዛቸው ኢትዮጵያን የማሻገርና ኢትዮጵያን ትራንስፎርም የማድረግ ሀሳብ ላይ የተሻለ አይዲዮሎጂ ያለው የፖለቲካ ፓርቲ እንደሌለ ከወዲሁ መረዳት እየተቻለ ነው። ከዚህ በፊት ታየ ደንዳ በአንድ ቪዲዮ እንደተናገረው የኦፌኮ እና የተለያዩ በኦሮሚያ ክልል የሚንቀሳቀሱ ኃይሎች ወደ ምርጫ ያልገቡት አሁን ጠቅላይ ሚኒስቴሩ የያዘው ግልጽና የጠራ ሀሳብ ስለሆነ እኛ ማሸነፍ ስለማንችል ለምን እንወዳደራለን? ይልቁንስ ጠቅላይ ሚኒስቴሩም የፖለቲካ ምህዳር አላሰፉም ብለን ብንወነጅላቸው ይሻላል ብለው የተነሱ ናቸው። ስለዚህ ጠቅላይ ሚኒስትሩ ደጋግሞ የሚናገራቸው ነገሮች አሉ። ሁሌም ምንድነው የተሻለ የፖለቲካ ሀሳብ ይዞ መምጣት የማይችል ግለሰብ ጫፍ ካወጥቷል፣ ታጥቋል። በፖለቲካ ዙሪያ ህዝቡ አላዳምጥና አልረዳ ብሎ ነው እንጂ በዚህ ዙሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ ደጋግሞ የተናገራቸው ነጥቦች አሉ። እነዚህ ጫካ የገቡ የታጠቁ ኃይሎች በጠረጴዛ ዙሪያ መጥተው ሰላማዊ ትግል ማድረግ ስለማይችሉና በፒስፉል ዲያሎግ አሸናፊ ሀሳብ ስለሌላቸው በአፈንጋጭነት የወጡ ናቸው። ወደ ትጥቅ ስራ የገቡበት ምክንያት አንድም በሽፍትነት የሸፈቱ ናቸው፣ ሽፍታ የነበሩ ናቸው። ሁለትም መንግስትን ቀርበው ፊት ለፊት በፖለቲካ ዲያሎግና የተሻለ ሀሳብ በማምጣት ክሬቲቭ የሆነ ኢትዮጵያን የማሻገር ራይና ግብ ይዞ በቅድ የተመሰረተ ላይ የፖለቲካ ተቃውሞ ስለሌላቸው ነው ጫካ የገቡት የሚል ደጋግሞ ጠቅላይ ሚኒስቴሩ የሚያነሳው እውነት መሆኑን አሁን ለማየት ተችሏል ማለት ነው። ታዬ ደንዳም ባወጣው ሚስጥር መሰረት አሁንም ደግሞ የተቃዋሚ ፓርቲዎች በሚያሳዩት አጠቃላይ ነባራዊ ሁኔታ የጠቅላይ ሚኒስቴሩን ወይም የብልጽግናን ሀሳብ በተሻለ መልኩ ሪፕሌስ አድርጎ የተሻለ እቅድ የተሻለ አማራጭ የተሻለ ፕላን ይዘው የመጡ የፖለቲካ ፓርቲዎች እስካሁን የሉም። በሚቀጥለው ምርጫ እንግዲህ ምን እንደሚሆን እስኪ እናያለን። ግን ዳይሬክሽኑ የሚያሳየው አሁንም በብልጽግና ተወዳድሮ ሊያሸንፍ የሚችል ፓርቲ እስካሁን ኢትዮጵያ ውስጥ እየወጣ እንዳልሆነ ያሳያል። ኢትዮጵያ ውስጥ ያሉ ተቃዋሚ የፖለቲካ ፓርቲዎች አብዛኛዎቹ ብቻ ሳይሆን ሁሉም በሚባል ደረጃ የፖለቲካ አይዲዮሎጂያቸው የአገዛዙን ወይም የብልጽግናን ወይም ደግሞ ከረንትሊ ሀገሪቱን እየመራ ያለውን መንግስት የልማት እንቅስቃሴዎች፣ የፖለቲካ እንቅስቃሴዎችና የለውጥ ሂደቶችን መቃወምና መተቸት ብቻ ነው ስራቸው። አማራጭ የላቸውም። የተሻለ አማራጭ ቤተር ሶሉሽን በዚህኛው መንገድ ብንሄድ የተሻለ ነገር ለኢትዮጵያ እናመጣለን ብለው ለህዝቡ ዲስፕላይ የሚያደርጉት በቅድና በተግባር የተደገፈ ሐሳብ ይዘው አይቀርቡም። ለምሳሌ የኑሮ ውድነት አለ። አሁን የኑሮ ውድነትን እንዴት እንደሚያስተካከሉት ምንም አይነት ኦፕሽን የላቸውም። ኢትዮጵያ ውስጥ ግጭቶች፣ የብሔር ግጭቶች አሉ። ይሄን እንዴት እንደሚያስተካከሉት ምንም አይነት ሶሉሽን የላቸውም። ኢትዮጵያ የማክሮ ኢኮኖሚ ሪፎርም አሁን እያሻሻላች ነው። ይህ የማክሮ ኢኮኖሚ ሪፎርም መሻሻል ኢትዮጵያ ውስጥ ችግር እያመጣ ነው ከማለት ውጭ እኛ ግን ብንሆን በዚህ መልክ እናሻሽለው ነበር ብለው አልተርኔቲቭ ሶሉሽን ስላላመጡ ነው ህዝቡ ግራ የገባው ማለት ነው። ሌላ ፓርቲ ቢመጣ ሌላ መንግስት ቢመጣ ይህን ነገር እንዴት ሶልቭ ሊያረገው ይችላል ብሎ የኢትዮጵያ ህዝብ ቆም ብሎ ሲያስብ ምንም አማራጭ አጣ። አማራጭ የለውም ማለት ነው። የተሻለ አማራጭ የለም። የተሻለ አማራጭ ሲኖር እኮ ነው